ሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የኢትዮፕ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም ይብዛልኝ። ዛሬ ከዮስሪ ጋር መተናል። እንዴት ነሽ? ጮክ በይ ማማ። አላክ ጉሌ ሰላሙ አሌኩም። ጮክ በይ አይሰማሽማ። አሰላሙ አሌኩምላላ

ማዘዝ ለምትፈልጉ ስልክ ቁጥር ከታች አስቀምጥላቸዋለሁኝ። አሪፍ አሪፍ ጉማሽ አለ። የተለያዩ ድሪያዎች የኢድ ፉስታኖች አሉ ማለት ነው። ሀባይቤ ዛሬ አሁን እኔ ዩስራን እንትልላት ነው ጥያቄ ጠይቃ ነው ማለት ነው። ዩስራ እንዴት ነሽ? ከምምሪክ ሁሉ ሸ ሀምሴን ሌሽ ዛላን ጠይብ

ሄጃለሽ ብቻሽን ከንድም የአማርኛ አማርኛ ሲሆን ዝም የምትለው ለምንድን ነው? ኬት ነው? ቡና ሱሲዞች ነው? አሁን ቡና ብታፈ ይልኝ አይደል? እንቅልፍሽ መጣ? እሽ ትተኛለሽ። አልሚሄም ፀጉርሽም እንዲሁኑ ለምንድን ነው ፀጉርሽን መሰራት ማትወጁ? ግን ትወጃለሽ

እእንዲ ሀያቴ ሀያተች ጋ ማየ ንት ፍሉስ ታጤኔ ፍሉዝ እንቲ ስ እ ሀራስ ልብሱ ያምራል። በነገራችን ላይ ማስታወቂያ እየሰራች ነው። እን ልብ እያላችሁ የለበሰው የውሸቱ አለኩላ አልተጃጃልንባችሁ፣ ተዘናቀልንባችሁ። ፈታ እንድትሉ ነው። ያኔ ስለማታሰራኝ ነው። ልሰራ ስለብስ እኔም ለብሼ መስራት አለብኝ አለች። አስገባኋት ማለት ነው። አሁን ለአዲስ ያመጣናቸው አሪፍ አሪፍ ልብሶች አሉ፣ ወይባ ቤት አለን። ኢድ የምትሞሸሩ ቬሎ ጸጉር ቤት አለን። የተለያዩ ነገሮችን ከኛ ጋር ታገኛላችሁ። ስልክ ቁጥር ከታች አንቺ እኮ ራሱ መጅኑን ነሽ